ሴ ወገኖቻችን ይህን ቪዲዮ ሼር አድርጉላችሁ፣ ምክንያቱም ብዙ ጊዜ ይጠይቁናል። ኢየሱስ ክርስቶስ አምላክ አይደለም እና አምላክ አይደለም ብሎ ያምናሉ። ና አምላክ ወገናችንዬ፣ እኛ ሳንሆን እንደዛ ያልነው እግዚአብሔር ኢየሱስና ሐዋርያት ናቸው። እግዚአብሔር ባህሪያዊ ብሎታል። ኢየሱስ ሰው ነኝ ብሏል። ሐዋርያት ደግሞ መምህራችን ብለውታል። ከሐዋርያት መረጃ ላሳይሽ። ሐዋርያው ያዕቆብ በመልእክቱ አምልኮ ለእግዚአብሔር አብ ሲል ለኢየሱስ ክርስቶስ አምልኮ እውቅና አልሰጠም። ሐዋርያው ጴጥሮስ በመልእክቱ ከእግዚአብሔር አብ ሲል እግዚአብሔርነትን ለኢየሱስ እውቅና አልሰጠም ሐዋርያው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በላከለት ደብዳቤ ላይ ኢየሱስ ሰው ነው ካለ በኋላ የሐዋርያ ሥራ ምዕራፍ 14 ቁጥር 15 ላይ ምድርና ሰማይንና በምድርና በሰማይ መካከል ያለውን የፈጠረ እግዚአብሔር ነው ብሏል ስለዚህ ኢየሱስና እግዚአብሔር የተለያዩ እንደሆኑ እግዚአብሔር ፈጣሪ እንደሆነ ምድርና ሰማይንና በውስጡ ያለውን ሁሉ እንደፈጠረ ኢየሱስ ደግሞ ሰው እንደሆነ አስተምሯል ሐዋርያው ጳውሎስ ለሮሜ ሰዎች በላክላቸው ደብዳቤ ምዕራፍ አንድ ቁጥር ስምንት ላይ እንደዚህ ይላል። ጳውሎስ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል። ስለዚህ ሙስሊሞች ሳንሆን ኢየሱስ እግዚአብሔር አይደለም፣ ፈጣሪ አይደለም፣ አልተመለከም፣ አምልኮ አይገባውም ያልነው እግዚአብሔር ራሱ ኢየሱስ ሐዋርያት ናቸው ያላ ሰላም በእነሱ ላይ ይሆንና በመሆኑም ወገናችንዬ በስሙ የማትምይበትን ሰው አምላክ አድርገሽ አትያዢ። ዘዳግም አስር ሀያ ላይ እግዚአብሔርን ፍሩ፣ እግዚአብሔርን አምልኩ፣ በስሙ ማሉ ይላል። አንቺ በኢየሱስ ትምያለሽ። በኢየሱስ መማል ስህተት ነው። ኢየሱስ ፍጡር ነው። የሰው ልጅ መማል ያለበት በፈጠረው በፈጣሪው ነው። ስለዚህ አንቺ ኢየሱስ አምላክ ነው አምላክ ነው ካለሽ አምላክ ከሆነ አምልኮ ስርዓት ሊቀርብለት ይገባል። መጽሐፍ ቅዱስ ላይ ለኢየሱስ አንዳች አምልኮ አልቀረበለትም። መስዋዕት፣ መዝሙር፣ ውዳሴ፣ ምስጋና፣ አምልኮ አልቀረበለትም። አሁን ጳውሎስ መስዋዕት አቅርቧል፣ ወደ እግዚአብሔር ጸሊዋል፣ እግዚአብሔር ነው ማመልከው ብሏል፣ እግዚአብሔርን አመስግኗል። ነገር ግን ለኢየሱስ መስዋዕት ሲያቀርብ፣ ኢየሱስን ሲያመሰግን፣ ለኢየሱስ ሲዘምር አይታይም። ሐዋርያት በሙሉ ለኢየሱስ መስዋዕት አላቀረቡም፣ አልዘመሩለትም፣ አላወደሱትም። ይሄን ይመስላል ተገብተናል። ስለዚህ የአምልኮ ስርዓት የማይቀርብለት ደግሞ አምላክ አይባልም። በመጨረሻ የማስተላልፍልሽ መልእክት ቢኖር እየወጣሽ በደረቁ ኢየሱስ አምላክ ነው፣ አምላክ ነው ከምትይን ለአምላክ የሚቀርቡ የአምልኮ መስፈርቶች ምን ምን እንደሆኑ እወቂ። ሲቀጥልም ለኢየሱስ የቀረቡ የአምልኮ መስፈርቶች ምን ምን እንደሆኑ እያጣቀሽ በመረጃ አሳይን። በደረቁ ይደብራል። በሚያሳዝን መልኩ ክርስቲያን ወገኖቻችን አምላክ አምላክ ይላሉ እንጂ ለአምላክ የሚቀርብ የአምልኮ መስፈርት ምን እንደሆነ አያውቁም እስከዛሬ። ለማንኛውም የአምልኮ መስፈርቶች፣ አምላክ ጸሎቴን ሰማኝ ጸሎት የሚሰማ መሆን አለበት። አምላክ መስዋዕት የሚቀበል መሆን አለበት። የሚዘመርለት የሚወደስለት የሚምር መሆን አለበት። መጽሐፍ ቅዱስ ላይ እግዚአብሔር ማረን ተብሏል። እግዚአብሔር ዘምሩ ተብሏል። እግዚአብሔር እናውድስ ተብሏል። እግዚአብሔር ዘምሩ ተብሏል። እግዚአብሔር ጸሎቴን ሰማኝ ተብሏል። እግዚአብሔር መስዋዕት አቅርቡልኝ፣ ከኔ ውጭ መስዋዕት የሚያቀርብን አጥፉ ብሏል። ይሄ ሁሉ ደግሞ ለኢየሱስ አልሆነም። ይሄ ሁሉ ለኢየሱስ ካልሆነ፣ ስለዚህ እያዘንሽን ቢሆን ኢየሱስ ክርስቶስን ወንድሜ ብለሽ ተቀበይ።